አንድ ባለ ትዳር ሰው ሚስቱ ርጉዝ ናት። ቢያንስ ከስምንት ወር ከሰባት ወር በላይ ከሆነ ስራ መስራት ትችላለች። የተሰራ ምንድን ነው ማለት? ኃላፊነቷን ወስዶ ካላስተዳደር ካገባት ጊዜ ጀምሮ እሷን ሰርቶ የማስተዳደር ግዴታ አለበት። ምን ስታረግዝ ብቻ ስታረግዝ ደግሞ በደንብ ይበረታል፣ እዛቸዋል። ስለዚህ ማስተዳደር አለበት ሰርተው የማስተዳደር ከሀላፊነት ያለው ባል ላይ ነው ከመቼ ጀምሮ ኒካ ካሰረበት ጊዜ ጀምሮ አሪጃሉ ቀዋሙነ አለ ኒሳኢ ብማ ፈደለ ላ ባዕም ላ ባዕ ወብማ አንፈቁ ምን አምዋልህም ይላል ባሎች የሚስቶቻቸው አስተዳዳሪዎች ናቸው ይላል ገንዘብስ ማነው መስጠት ያለበት ባል ነው በሚያደርጉላቸውም የገንዘብ ወጭ ይላል የገንዘብ ወጭ ማድረግ ያለበት ባል ነው

በጥቂቱ አምስት መብት ነገሩት፣ ግዴታ ስትበላ ልታበላት፣ ስትጠጣት ልታጠጣት፣ ስትለብስ ልታለብሳት አሉት። አያችሁ፣ በአጭሩ የቤት አስቤዛ የሚመለከተው ባልን ብቻ ነው፣ ሚስትን አይደለም። ሚስት የፈለገ ሚሊየነር ብት ትዳሩ ላይ እንትን ማለች በትና ብሎ ከዚያ ገንዘብ ያለ ፈቃዷ መውሰድ አይችልም። ፈቃደኛ ሁና ከሰጠችው ብቻ ነው። አላህ ሱብሐነ ወተዓላ ፈእንጥብነ ለኩም አን ሸይ ሚንሁ ነፍሰን ፈኩሉሁ ሃኒአ መሪአ አለ። ሴቶች ከገንዘቦቻቸው ወደው ፈቅደው ከውስጣቸው ደስ ብሏቸው ከሰጧቸው ተቀበሉ አለ። ሳትወድ ሳትፈቅድ ግን እሷን ቢቀበላት ቢቀማት ይሄ ወንጀል። ኢብኑ ዑሰይሚን ምን አሉ? እንዳውም አንድ ሰው ሚስቱ በፍች አስፈራርቶ ትዳሬን እንዳይበትንብኝ ብላ ፈርታ ብትሰጠው፣ ፈታሻለሁ፣ መታሻለሁ፣ ቀማሻለሁ እያለ አስፈራርቶ ቢቀበላት እሱን ይህን ትዳሯ እንዳይበትንባት ፈርታ ብትሰጠው ወንጀል ይበለው።

አደራ ከጀነት እንድትወጡ ሰበብ እንዳይሆናችሁ። ከወጣችሁ አንተ ትደክማለህ ትለፋለህ እና አሉ። አያችሁ ወደ ምድር ተወረዱ መልፋት መድከም መስራት የማን ሀላፍትና እንደሆነ ነገረው። አንተ ያንተ ስራ ነው ይሄ ብሎታል። ከሰው ልጆች መጀመሪያ ከአደም ጀምሮ ሰርቶ ደክሞ ለፍቶ ማስተዳደር ያለበት ሀላፍትነት የጣለበት እርሱ ወንድ ነው ልጅ ይሄ ነው። እንደ እስልምና ሴት ልጅ በየትኛውን ጊዜ ሰርታ ታብላቤ፣ ማንኛውንም የተገደደችበት ነገር የለም። ልጅም በሆነችበት ጊዜ አባቷ ሊያስተዳድራት ግዴታ ተጥሎበታል። አባት ከሌለ ወንድሟ እንዲያስተዳድራት ግዴታ ተጥሎበታል። የሚገርማችሁ እህት ግን ወንድሟን የማስተዳደር ግዴታ የለባትም። ለዚህም ነው የሁለት ሴት ድርሻ ለአንድ ወንድ ድረስ የተባለ፣ አንደኛው ድርሻ እህቱን መንከባከቢያ የሆን ዘንድ ነው። ታቸዋለ ኢማሙ አሕመድ ብን ሐንበል ምናሉ እህት ተቸግራ ለሆነ ነገር ገንዘብ አስፈልጓት የሚሰጣት አባት ከሌላት ወንድሟ ካለው የመስጠት ግዴታ አለበት ይላሉ። እና ይሄን ይመስላል ሰውየው ሚስቱን የማስተዳደር ኃላፊነትና ተጠለቁ ግዴታ አለበት። ያልገባኝ ነገር ማለት ሁለተኛ ደግሞ በፍቅር አሁን በፍቅር ተገናኝተን ከዋደን ከለን ማለት እኔ ማስተዳደር ካልቻልኩኝ ይሰማል ማስተዳደር ካልቻ ማለት ሁለታችንም ሰርተን እንለወጣለን ብለን ተገናኘን። በዛ ሰዓት አሁን የኑር እያለ እሷም ስራ ቦታ እኔም ስራ ቦታ ያለ ያች ልጅ አረገዘች፣ እዛ በሰው ቤት እየሰራች እሺ። ስለዚህ በዛኔ ኔ ገ ስራ ጠይቃለሁ እንደ ነው ማለት ች ማስተዳደር ችሌ ሳይሆን አትች ነው። ካጣ ከሌለው ሰውየው ምንም የለበትም፣ ሰርቶ ሊያስተዳድራት ይገባል። ይህ ስራ አይቀመጥ፣ በቻለ አቅም ስራ አስፈልጎ እሷን ለማስተዳደር ይሞክር። መስራት አለበት፣ መቀመጥ የለበት